እሺ ሊንድዬ፣ እንኳን ደና መጣሽ፣ ዌልካም ብለናል። ሊንዱ ወይኔ ይብልሽ አንድ ሚኒስትር ልንገርሽ ሊንድዬ። እሺ የአንድና አንድ ሚኒስትር ልንገርሽ። በመጀመሪያ የሚዲያውን ረገጣ በደንብ ተቋቋሚው። እሺ በብሩኬና ባሃይሚ የሚመጣ ሰው አንወድም። እሺ በመጀመሪያ ልንገርሽ ብዬ ነው ህቴ። ይኸው መጀመሪያ ተጠንቀቂ ብዬ ነው። ያው ለዛሬው ብዙም ከብሩኬ ላይ መለጠፍ አበዛሽ እንጂ ለዛሬው ምንም አላለችም። ያው ኖርማል ናት። ምንም ያን ያክል እንትና ግን ለወደፊቱ ይውልሽ ሃይሚዬ ማበሳጨት ሃይሚዬን እንደው ብሩኬ ሃይሚን ለማና አደለሁ ውስጥ ገብቶ ነው እንጂ ብሩኬ የሚወደው ሃይሚን እና ሃይሚን ብቻ ነው። ህይወትሽን እንዳታበላሽ ይውልሽ። ሰው ህይወት ውስጥ ገብተሽ ህይወትሽን እንዳታበላሽ ተጠንቀቂሽ። እንደው ሀይሚን ለማብሸቅ ብላችሁ መታችሁ፣ የእውነት ፎንቃጣ አልፎዎች ማለት ነው። ብሩኬ ያው ቆንጅዬ ነገር ነው ፍቅራት ያስይዛልበት፣ ማንኛውም ሴት የምትወደ አይነት ነገር ነው እና ፍቅር እንዳይዝሽ እና እንዳትታለይሽ እህቴ። ምክንያቱ ሀይሚና ብሩኬ መቼም አይለያዩም። ሀይሚ የብሩኬ ናት፣ ብሩኬ ሀይሚ ነው። እሺ ማሬ፣ እኔ እነሱ የሚያወሩትን ሁሉ አላምንም። እና ዛሬ የእውነት ብሩኬ ማለት ነው የእውነት ማለት ከልቡ እንዳልሆነ ይሄ ነገር እውነት እንዳልሆነ በደንብ አስታውቁበታል። እንዴት መሰላችሁ? አንደኛ በቃ እንዳትናደዱ ውሸቴን ነው ለማለት ትንሽ ነበር የቀረው። ለምን መሰላችሁ? እንዳትናደዱ እንዳትናደዱ በቃ ደጋግሞ በቃ ፈታ ብላችሁ ስሙት እንዳትናደዱ እንዳትበሳጩ እያለ ነበር። ሶ አንተ የእውነትህን ከሆነ እኛ ብንበሳጭ ባንበሳጭ ምን አስጨነቀ? ብሩኬ ለምን ተጨነቀህ እንደዚህ? ለምንድን ነው እንደዚህ ጭንቅ ያልከው? ስለዚህ ልጅቷ ለጊዜው ዝም ያለችናት ናት። ደርበብ ያለች ትመስላለች። ግን አንድ እውነት ደግሞ ልናገር፣ ከሀይሜ አትበልጥም፣ በጭራሽ አትበልጥም ከሀይሜ። ሀይሜ ትበልጣታለች። ሰላም፣ እንዴት ናችሁ? ውድና የተከበራችሁ የኔ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ተረፍረፍረፍረፍ ይበልልኝ እያልኩ እንግዲህ በሌላ ቪዲዮ መጥቻ ያለው ተመልሻ ያለው በጉጉት በጉጉት ሰፍ ብለን ስንጠብቀው የነበረው የብሩኬ ቪዲዮ አሁን ተለቋል። እና እንግዲህ ብሩኬ መግቢያ ላይ ያው አዲስ ሰው ላስተዋወቃችሁ ነው። ያው አንድ ሴት ወደ እኔ ህይወት መጣች ማለት ወይም አንድ ሴት ወደ እኔ መጣች ማለት ከኔ የሆነ ነገር ፈልጋ ነው ወይ የሆነ ነገር ነው ማለት አይደለም። ጀስት ስራ ከሆነ ስራ ነው በቃ ምናምን ያለው ይኸው በተዘዋዋሪ እኔና ሊንዳ ጓደኛሞች ነን፣ በሌላ ነገር አታስቡት አይነት ነገር ነው። እና ያው ስራ ለስራ ሊሆን ይችላል የመጣችሁ ይች ልጅ እና በተደጋጋሚ ስለኛ መጨነቅ፣ ስለኛ ማዘን፣ ስለኛ መከፋት ወይም ስለኛ መቆጣት እየተናገረ ነበር እና እውነተኛ ነገር ላይ መሀል ላጨምርበት ውሸት ይመስላል ይባላል እና መሀል አታብዛበት ውሸት ይመስላል የሚለው ጊዜና ስለኛ መናደድ ብዙም አታስብ። በዛ ላይ ደግሞ እናንተ ዛሬ ላይ እንደዚህ ብትሆኑ፣ ሁለታችሁም እልህ ውስጥ ህጻንነት ይዟችሁ ነው እንጂ ዛሬ ራሱ ብሩኬ በቃ ስሜን ሜንሽን አታድርገኝ፣ ሜንሽን አታድርገኝ፣ በቃ ከህይወቴ ውጣልኝ ሁሉ ብለዋለች። በየቪዲዮ መሀል ሰሜን አታንሳ ብለዋለች። ግን ዛሬ እንደው ብቆጥረው እንደው ኒንጃ በሰላሳ ምናምን ደቂቃ ቪዲዮ ውስጥ ከሰላሳ በላይ ጠርቷታል። ኧረ ከዛ በላይ ከሀምሳ በላይ የሆናል። የጠራት ሀይሚ ነው ሀይሚ ነው ካፉ እኳ አላወጣትም። ኦልሬዲ ካፉ አላወጥምን ሀይሚ አልተውሽም ብሏል እኮ ሜንሽን አረግሻለሁ ጠራሻለሁ አንቺ ድማ መተው አልፈልግም ሸብለሻል ሀይሚዬ መተው አልፈልግም አንቺ ሜንሽን አድርግሻለሁ እያለ ነው እና ዛሬ አራቱ ልጆች ሁሉ አልቀሩም፣ ሲነሱ ማለት ነው። እና ውዶቼ ለማንኛውም ፈታ ብሉ። ምክንያቱም ብሩኬ ዝም ብሎ ነው እቺ ሴት ያመጣት እንደው ሀይሚ ትንሽ ቅናት ቤት ተሰምቷት እንደው ተመለሰች ብሎ ነው እንጂ ብሩኬ ሌላ ፍቅረኛ ሲጀመር እንዳ እኔ ብሩኬ ማለት ነው ማለት የሆነ የቤት ልጆች ምናምን ሀይሚያውን የቤት ልጅ ናት። በቃ ማለት በፊዚካ ሏት ታስታውቃለች። እነዚህ ደግሞ የቤት ልጆች አይደሉም። እና ሴቶቹ ራሱ ኬት ነው የምታገኛቸው? እንዴት ነው የምታገኛቸው? ብሩኬ ኬት ነው የምታመጣቸው? እኔ አሁን ይችል ቲክቶክ ላይ ነው ማቃት። እና ሙልቀቅ ያለች ሞልቀቅ ያለች ሞልቀቃ ናት። እውነት ለመናገር ግን ቀበጥ ያለች ናት። ግን ደግሞ ዛሬ ብሩኬ ቪዲዮ ላይ እንዳየኋ ተረጋ ብላለች እና በደንብ አድርጎ አሰልጥኖ መክሮ ነው ያመጣት። ግን ግን ግን እንቅንቅ ልጥፍ ልጥፍ ማለትሽ አልተመቸኝም። ኤኒዌይዝ ሀይሚም ብሩኬም አንድ ነገር ልንገራችሁ፣ ሁለታችሁም ያልሆነ ውሳኔ አትወስኑ፣ ሁለታችሁም ያልሆነ ነገር ውስጥ አትግቡ። መበሻሸቅ መጨረሻው አምር ያስጠላል እልህ ህይወትን ያፈርሳል እኔ እስካሁን እስካሁን ወ ወር ሆኖናል አይደል እስካሁን ድረስ ባየሁት ነገር እኔ ሁለቱም ላይ ጥላቻን አደለም ያየሁት ጥላቻን ሳይሆን መዋደድ ያየሁት እስካሁን በቃ በሁለቱ ልጆች መካከል ፍቅር አለ ፍቅር ሲግን ሲኖር ደግሞ መጨቃጨቅ መጣላት ጸብ እልህ አለ እኔ እሱ ይሸንፍልኝ እሷ ትሸንፍልኝ አይነት ነገር አለና ከሁለት አንዳችሁ ተሸነፉ። ዛሬ ብሩኬ ሴት አመጣ ማለት የሀይሚና የብሩኬ ህይወት ያበቃል ማለት አይደለም። ምክንያቱም ጀስት እቺ ልጅ አሁን ብሩኬ እንዳለው ጓደኛ የሆና ትቀጥላለች። ከዛ በኋላ ደግሞ ቀስ ቀስ እያልን ከተስማማን ከተግባባን፣ ከተላመድን እንቀጥላለን ነ የተባባሉት እና ስለ ሀይሚ ልደትም ተነስቷል። እንግዲህ የሀይሚ ልደት ግን ማለት ነው። እዚህ ጋር አንድ ነገር ልንገራችሁ። ብሩኬም ሆነሽ ልጅቷ ሀይሚ በልደቷ ቀን እንደዚህ ብላችሁ እንድታስከፏት አንፈልግም። እንዳታስከፏት በፈጠራችሁ። ብሩኬ ትልቅ ሰው ነህ፣ አስተዋይ ነህ። ቢያንስ የልደቷ ቀን እንኳን አሳልፈህ መምጣት ነበረብህ። ይህችን ሴት ዛሬ ማምጣት አልነበረብህም። ግን ግን ቢሆንም እሺ ይሁን ብለናል። ይሁን እሺ። ግን የልደቷ ቀን ግን እሷ ቤት እሷ ልደቷ የሚከበርበት ቦታ ሄዳችሁ ሴት ይዘህ ሄደህ ብሩኬ እንዳንተዛዘብ፣ እንዳታስከፋት፣ እንዳታስቀይማት። ምንም ያህል እንኳን ቢሆን አብራችሁ ብዙ ነገር አሳልፋቸዋል። አንተ ብዙ ዋጋ ከፍላለች ሀይሚ። ስለዚህ የልደቷ ቀን ለማስከፋት እንዳትሞክሩ። ይህን ያልኩበት ምክንያት ምንድን ነው ሀይሚ ልደትሽ ላይ ጥሪንና እንግዲህ አበሻ ቀሚስ ለብሰሽ ነ ይፏ ብለሽ ነ ምናምን እያላት ነበር። ልጅ ሲሆን ሲሆን ያን ቀን የልደቷ ቀን ፈጣሪ ሆይ ሰብሰብ ብላችሁ አንተም ውሸት ግን እንደሆነ ሴት ይዘህ የመጣኸው ይቅርታ ጠይቀሃት፣ እሷም ላጠፋችሁ ነገር ይቅርታ ጠይቀ፣ አንተም ይቅርታ ጠይቀ፣ ተስማምታችሁ የዚህ የደስታ ቀን በደስታ እንድታከብሩ ምኞቴ ነው ከዛ ውጭ ካልሆነ ግን ፕሊስ የልደቷ ቀን እንዳታስከፏት። በፈጠራችሁ በፈጠረ ብሩኬ ሴት ይዘህ ከሄደህ በልደቷ ቀን እንዳታስቀይማት። በቃ አንተ የራስህን ህይወት መጀመር ከፈለግህ ከጀመረ በቃ ሃይሚን እርግፋ፣ እርጋታህ ነው ህይወት መጀመር ያለብህ እንጂ ሴት ይዛሃልና ከሀይሚ ጋር ሄደህ እዛ እሷን ለማስቀየም እንዳትሞክር። ለመሰላችሁ አንዳንድ ጊዜ ቀኖች ነገሮች ያልፋሉ፣ ግን አንዳንድ ጊዜ ደግሞ የማይታለፍ ነገር አታድርጉ ማለት አይምሮ ውስጥ የሚቀመጥ ነገር ብሩኬ። ትላንትና አሁን ልማድህ ነው ባትለው፣ ሀይሚ ዛሬ ሴት ይዞ አይመጣም ነበር። ስለዚህ በተገናኛችሁ ቁጥር ቃል እየተለዋወጣችሁ ነገሮች ወዳልሆነ መንገድ እያመሩ ስለሆነ እኔ እንደውም እንደውም በቃ ካልታረቃችሁ ባትገናኙ ጥሩ ነው ባይ ነኝ።